ቅርብ ጊዜያቶች በፊት በኢትዮጵያ በረሃማነት እየሰፋ ስለመምጣቱ ተደጋግሞ ሲነሳ እናስተውላለን። ይህ ነገር ግን አሁን ታሪክ እየሆነ ይመስላል። አሁን እንደዚህ የምናያቸው አሸዋዎች በየቦታው ላይ ሊኖሩ ይችላል። እንደዚህ እንደምናየው አረንጓዴ ለብሶ አካባቢዎች እንመለከታለን። ይህ አካባቢ እንዲህ አረንጓዴ ከመሆኑ በፊት በጣም ገላጣማ፣ ለበረሃማነት የተጋለጠ አካባቢ ስለመሆኑ ሰምቻ አለሁኝ። ዛሬ ግን እንዲህ አምሮበት ይታያል። ሰላም ነው። ሰላም ነኝ። ይሄን ቦታ እያየሁት ነው። ይሄን አካባቢ አቁታለሁ። ድሮ ተወልጄ ያደግኩት እዚሁ አካባቢ ነው፣ ተወልጄ አደኩት። በጣም ደስ ይላል። ድሮ እንዴት ነበረ እስኪ? በእውነት ይሄ በጎርፍ እና በእንትን የተበላ ነበረ፣ ግጥጥ ያለ መሬት ነው። ምንም አይነት አረንጓዴ ነገር እዚህ ላይ አታይም ነበረ። ከዛ በኋላ ነው አሁን ይሄ የድሮ አሁን ደስ የሚል መልኩ መጥቶ እንደዚህ የምታየው ከዛ በኋላ ነው፣ ከአረንጓዴ አሻራ በኋላ ነው እንደዚህ ሆነ። እንዴ፣ ይሄ ትራንስፖርት ሚኒስተር ነው። ቀጥሎ ያለውን ደግሞ ይሄ አበባ እንትን ነው። ቀጥሎ ያለው ዶክተር አብይ ራሱ መጥቶ የተከለው ፕራይም ሚኒስትሩ ናቸው ራሳቸው። እዛ ጋር አዎ፣ የተከለው ኮዲያ የምታየው ጤና ሚኒስተር ነው የተከለው። ይሄ ሁሉ እንደዚህ አልነበረም ማለት ነው። በእውነት ይሄ ሰው የፈለገ ቦታ ቆሞ ይታያል። አሁን ግን ውስጡ ብትሄዳል ከዚህ ነው እንትን ይመስላል። አዎ፣ በጣም ጫካ ነው። ጥቅጥቅ ያለ እንስሳት አሉ። እንሰሳ አለ፣ ከርከሮ አለ፣ ጅብ አለ፣ የሜዳ ፍየል አለ፣ ዝንጀሮ እና ጦጣም አንዳንድ ያሉ አሉ። እዚህ አካባቢ ተፈጥሮ ድርብ እየተመለሰ በጣም በጣም ተመልሷል። ተፈጥሮ ሳር እያጨድን ከዚህ ውስጥ እናበላለን። በጥበቃ እናገለግላለን። እዚህ አካባቢ በጣም ብዙ በጣም ብዙ ነው። ለቤት ክዳን ሳር እናጭዳለን ከውስጡ። ከዝናብ ጋር እንዴት ነው አሁን ያለው ነገር? ይሄ አካባቢ ድሮ ዝናብ ትንሽ አጠርል ነበረ ነበር። እንደ እንትን ሆኑ ዝናብ በጣም ይጥላል አሁን። አዎ ዛፍ ስላለ ስበት አለው በደንብ በደንብ። ቅድም ያየነውን ለምለም መስክ የፈጠሩልን እንዲህ ያሉ የችግኝ ጣቢያዎች ናቸው። እንደምን አሉ? እግዚአብሔር ይመስገን። ደህና ነህ? እንዴት ነህ? ሰላም ነው አለን። እንደው እነዚህ ችግኞች አሁን እየተዘጋጁ ያሉት ለዚህኛው ክረምት ነው? አሁን ምን ያህል ናችሁ እዚህ በስራ ላይ የተሰማራችሁት? መቶ ሀያ ሰዎች አለን። እሺ መቶ ሀያችንም እየሳረን ያለና ስምንት እንዳለ ሌሎቻችን ሴቶች ነን። ስለዚህ አረንጓዴ አሻራ ለመንገዱ የስራ ድል ቢዞ ነው የመጣው። በጣም የስራ ድል ይዞ ነው የመጣው። ይሄ ነው የሚጠጣው። ይሄ ነው የሚጠጣው? እንደዚህ ነው የምትጠጣው። አንዳንዱ ነው የምትይዘው። ከዛ እንደዚህ ትሄዳለህ። እሺ፣ እንደው ምን ያህል ይወጣል አሁን? በየክረምቱ ምን ያህል ነው እያዘጋጃችሁ ታቀርቡት? ክረምቱም በብዛት እናወጣለን ወደ አንድ ሚሊዮን ሁለት ሚሊዮን ምናምኖች ይወጣሉ። አካባቢን እየጠበቁ በዛው ደግሞ የስራ እድል መፈጠሩ እንዴት ይወጣል? በጣም በጣም እንዴ፣ በጣም አሪፍ ነው። በተለይ ለሴቶች እናስተምርበታለን፣ ቤተሰብ እንመራበታለን። መራበታለን እኔ ብዙ ናቸው በእናቱ ከዚህ ልጅ አስተምራለሁ ቤተሰብ መራበት አለ አረንጓዴ አሻራ እያለመለመም ግረም ግሩ ቤትም እያስተማረም ቤትም እየመራም ነው። በችግኝ ማፍላት እንደዞን ለምን ያክል ሰዎች ይስራ እንደተባለ ወደ አንድ ሺህ ስምንት መቶ የሚሆኑ ችግኝ ጣቢያዎች አሉን። የግለሰብ የመንግስት የ አይኤምኤክሶች የማህበራቶች አንድ ላይ ተደምሮ ማለት ነው። ወልሞት ዘንድሮ ራሱ ወደ 273 ሚሊዮን የሚሆኑ ችግኞች ነው የምናዘጋጀው። አሁን በአጠቃላይ ያለው ነገር እንግዲህ ችግኝ ጣቢያውን ስራ ሲሰራ አንደኛ የሥራ ዕድል ፈጠራ እዚህ ውስጥ ትልቅ ሮል ነው ያለው። ወልሞት ዘንድሮ ራሱ ወደ 14 የሚሆን ሰው በጊዜያዊነት ነው የሥራ ዕድል ፈጥረናል። አብዛኞቹ ሴቶች ናቸው። ባለፉት ጊዜያት በተሰሩ ስራዎች በርካታ ገላጣ ሜዳዎች ለምልመዋል። በሚሊዮኖች የሚቆጠሩ ችግኞች ተተክለው ጸድቀው ዛሬ ገላጣውን ሜዳ ወደ ለምለምነት ቀይረውታል። ታዲያ ይህ ተግባር ዘንድሮም ይቀጥላል። የአረንጓዴ አሻራ አሁን እዚህ የምታያቸውን ችግኞች ጨምሮ ሌሎችም የተራቆተን መሬት ያለመልማሉ። ታዲያ መትከል ብቻም ሳይሆን መንከባከብ ደግሞ የሁላችንም ግዴታ ነውና በዚህ ላይ ልንበረታ፣ በረሃማነትን ልንጋፈጥ፣ የአየር ብክለትን ልንዋጋው ይገባናል።